ሰላም ወገኖች እንደምን አላችሁ? አንድ ሺህ አራት መቶ ዓመታት አስደናቂ የእስልምና ታሪክ ነቢይ ብለው ራሳቸውን ከጠሩና የራሳቸውን አምላክ መርጠው ላኢላሃ ኢላላህ መሐመድ ራሱልላህ ብለው ካወጁ ራሳቸውን ነቢይ አምላካቸውን ደግሞ ራሳቸው መርጠው አምላክ ካደረጉ ብቸኛ ነቢይ መሆናቸውን ካረጋገጡ አንድ ሺ አራት መቶ ዓመት አለፈ። በአስገራሚ እይታቸው ጅንጀሮዋ ባሏን ክዳ ከባሏ ላይ ስታመነዝር ታይቷቸው ያቺ ጅንጀሮ ተይዛ ተወግራ እንድትገደል በማመንዘሯ እንድትገደል ካደረጉ ይሄን ከመሰረቱ አንድ ሺ አራት መቶ ዓመት ሆነ። ይገርማል። ራሳቸውን የነቢያት ቁንጮ ነኝ ብለው በዓለም ላይ ማግነንና መጥራት ከጀመሩ አንድ ሺህ አራት መቶ ዓመታት ሆኑ። በሌሊት ብድግ ብለው ተነስተው ጨረቃን ከላይ ይዘው ጎትተው ወደ ምድር ከሰነጠቋት የሰው ልጆችን ለአንድ ሌሊት ለአንድ ቀን ሌሊት በዓለም ዙሪያ ያለ ጨረቃ በጨለማ ካስቀመጡ ነገር ግን ደግሞ ሀሳቢ በመሆናቸው እንደገና ጨረቃን ሰፍተው በቦታዋ ካስቀመጧት ነቢዩ መሐመድ አንድ ሺ አራት መቶ ዓመት ሆነ። አንድ ሺ አራት መቶ ዓመት፣ አረቦችስ ምን ይላሉ? ስለ አንድ ሺ አራት መቶ ዓመቱ ምን ይሉናል? ምን ይነግሩናል ነው አሁን ጥያቄው። እንሰማለን፣ እተረጉምላችኋለሁ። ኦኬ

እርሻን እንዴት ማረስ እንደሚችሉ እረኞችን እንዴት ማሰማራት እንዲችሉ ያውቁ ነበር። ከዚህ የበለጠ የላቀ እንትን አልነበራቸውም ማለት ነው። አንዳንዶችን እንትን አብራራላችኋለሁ ወገኖች። አንድ ሺህ አራት መቶ እንጨትን በዘይት በማቃጠል በእሳት መሞቅ እንዴት እንደሚችሉ የሚያውቁ ቆራይሾች ነበሩን ይላሉ።

ንግግሮችን አባባሎችን ጽፈውልን፣ ትተውልን አለፉ። እነዚህም ቅዱሳን ናቸው አሉ ከነሱ በፊት የነበሩት እንደነገሯቸው፣ ከነሱ በፊት የነበሩት ቁራይሾች የነበረውን ሁሉ ቅዱስ ነው ይሉት እንደነበረው፣ እነሱም ደግሞ ለእኛ ይሄ ቅዱስ ነው አሉን አሉን አንድ ሺህ አራት መቶ ዓመት በፊት አለ

እንዴት ይለብሱ ነበር እንደነበር እኛም ደግሞ መልበስ እንዳለብን አንዒሽ ከማ ካኑ ያዒሹን እንዴት ይኖሩ እንደነበር እኛም መኖር እንዳለብን መመሪያን ጥለውልን ሄዱ። እነተቃተለ ከማ ካኑ የተቃተል እንዴት አድርገው ይጋደሉ እንደነበርና እኛ ደግሞ እንዴት አድርገን መጋደል እንዳለብን መመሪያዎችን ቅዱስ ይሆኑ መመሪያዎችን ትተውልን ሄዱ። እንተዘወጀ እንዴት እንደተጋቡ እኛም ደግሞ እንጋባ ዘንድ የመጋባትን ስርዓትና እንትን ትተውልን ሄዱ። 1400 1400 1400 ዓመት በኋላ 1400 ዓመት ይሄ ነው ስልምና አረቦች እየገባቸው ነው ወገኖች። አረቦች ይሄ ነው። እረኛ የነበሩ፣ ምናምንቴ የነበሩ፣ ምንም እውቀት የሌላቸው። ከዛ የመጣ ነው ነብያቸው። ጸሐፍ አልነበርኩም መጽሐፍ አልችልም መናገር አልችልም ቢል ሐሰትነት የለበትም። ምክንያቱም ያ የእሱ ህግ ነው። ዛሬ ዓለምን ሊያጠፋ የተነሳው። እቀጥለዋለሁ እስከ መጨረሻው በጣም ደስ ስለሚለው። ይሄ ሰውዬ ያቀረበው አረቦች ይሰሙታል ያ በደንብ ይሰሙታል። ይሄ ነው ይሄንን ለዓለም ሊያወርሱ ትግል ያደርጋሉ። እናንተስ ወገኖች አንድ ሺ አራት መቶ ጅንጀሮ የተቀጣበት አንድ ሺ አራት መቶ ዓመት ሆነ ነቢዩ መሐመድ ድንጋዮች ተነስተው ሰላለሁ ዐለይ ወሰለም ካሉት ነብይ፣ ሆይ ሰላም ላንተ ይሁን ሲሉ ድንጋዮች ከተናገሩ 1400 ዓመት ሆነ። ዛሬም ያንን ተከትላችሁ የአረብ እረኞችና የአረብ ናምንቴዎችን ተከትላችሁ በሀያ አንደኛው ክፍለ ዘመን ላይ ያን ልታደርጉ መከራችሁን ለምታዩ ኢትዮጵያውያን ሙስሊሞች ወገኖቼ ያን ተከትላችሁ እጹብ ድንቅ ነው እያላችሁ በከንቱነት ዘመናችሁን ጊዜያችሁን፣ እና ህይወታችሁን የጣላችሁ ወገኖች ኤርትራውያንና ና ኢትዮጵያውያን ወገኖቼ ይህንን እንድትጥሉና እውነት መንገድ ህይወት ወደሆነ ወደ ክርስቶስ እንድትመጡ አስተዋይ ልቦና እንዲኖራችሁ ከዛሬ አንድ ሺ አራት መቶ ዓመት በፊት የነበረው ኋላ ቀርና ከብት ማደን ከብትን ስለማደን፣ ሳትን ማቃጠል፣ ማንደድ፣ ዘረፋን ማካሄድ፣ ውጊያን ማድረግ ያነን ተከተላችሁ አትሄዱ፣ ይቅርባችሁ። ያ የነቢዩ መሐመድ ከንቱ ስርዓት ነው። እሱም የወረሰው ከቁራይሽ ነው። አለኮ ያን የተውልን ጽሑፎች፣ ሃዲቶች፣ እናንትኖች ቅዱሳን ናቸው አሉ ከነሱ በፊት እንዳሉት የነበሩት ከነሱ በፊት የነበሩት እንዳሉት ስለዚህ ከስልምና ምንም ህይወት የለውም እንኳን አንድ ሺ አራት መቶ ቢሆን አንድ መቶ አርባ ሺ አመት ቢኖርም ከስልምና ውስጥ ምንም ደህና የሆነ ነገር አይገኝም። ስለዚህ ውጡ፣ ተማሩ፣ አእምሯችሁን ተጠቀሙበት። እግዚአብሔርን የምታውቁ እግዚአብሔርን የምታከብሩ ሁኑ ከኋላ ቀር ቁራይሽ እረኞች አስተሳሰብ ተላቀቁ። ሀያ አንደኛው ክፍለ ዘመን ነው። የኤአይ ጊዜ ነው። የቴክኖሎጂ የኮምፒውተር ጊዜ ነው። ኦኬ፣ ይሄ ነው እንቀጥላለን። ምክንያቱም ብዙ የሚለው ስላለ እቀጥልላችኋለሁ። ጌታ ኢየሱስ ጌታ ነው፣ የጌቶች ጌታ፣ የነገስታት ንጉስ፣ እውነተኛ መድኃኒት ነው። የአላህ እና የሙሐመድ አስተምህሮ ፋይዳ ቢስ፣ ዋጋ ቢስ፣ ፍጻሜ ቢስ ነው። ወደኋላ ይጎትታችኋል በኋላ ያስቀራችኋል። በመንፈሳዊ በሰማያዊም በምድራዊ ይላል። አሁን እዚህ ከዚህ ቀጥሎ እኛ 1400 እንደዚህ እያልን ስለ ሽንት ቤትና ስለንትን ስናወራ እኛ ምንረግማቸውና ምንጸልላቸው እየጸለ የምንረግማቸው ጨረቃ ላይ ወጥተው ጨረቃ አደሩ። አቶምን ሰነጠቁት። የአቶምንትንን ፓርቲክልን ደቂቃን እንትን አደረጉ። ኮምፒውተርን ፈጠሩ። ዲጂታል እንትንን በአለም ላይ እኛ የምንጠቀምበትን ሁሉ ሰሩልን። እናንተ የተኛችሁ ትውልዶች ወይ ተነሱ ይላል። ተነሱ አሁንም ተነሱ እላችኋለሁ። የተኛችሁ ኢትዮጵያውያን ሙስሊሞች፣ ኤርትራውያን ሙስሊሞች ተነሱ። ሌሎቻችሁ ግን ሸር አድርጉ። ጌታ ኢየሱስ ይባርካችሁ። ደህና አሁኑልኝ። በሚቀጥለው ፕሮግራም እስክንገናኝ እግዚአብሔር አፍቅር ጌታ ኢየሱስ ክርስቶስ ዘመንፈስ ቅዱስ ኅብረት እና አንድነት ከእናንተ ጋር ይሁን።